ኢና ሊላሂ ወኢና ኢለይሂ ራጂኡን። ሱብሓናላህ! እኛም ያላህንን ወደ እርሱም ተመላሽ ነን። እንግዲህ በዛሬው እለት አሁን ከመሸ አካባቢ አንድ አስደንጋጭ መረጃ ተሰምቷል። ይህ በምስሉ ላይ የምትመለከቱት ወንድማችን ሙሐመድ ሰይድ ሙነሺድ፣ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። በግልና እንዲሁም ደግሞ በቡድን የተለያዩ ነሺዳዎች አሉት ማለት ነው። የወጣት ሞት እጅግ በጣም ያስደነግጣል። እጅግ በጣም በጣም ያሳዝናል። ወላሂ በጣም የደነገጥኩት በጣም ነው ጭምር ያዘንኩት ማለት ነው። አላህ መልካም ስራውን ይውደድለት። እንግዲህ እንሻ አላህ ሁላችንም ዱዓ ልናደርግለት ይገባል ብያምናለሁ። አላህ የጀነተል ፍርዶስ ልፍርዶስ ያድርገው። እንዲሁም ደግሞ ቀብሩን ሰፊ ያደርግለት። መልካም ስራውን አላህ ይውደድለት፣ አላህ ይቀበለው። ለቤተሰቦቹ ለወዳጆቹ ደግሞ አላህ ሶብርን ይስጣቸው ለማለት እወዳለሁ። እጅግ በጣም የሚያሳዝን ነው። በደሴ አካባቢ ነው ተወልዶ ያደገው ማለት ነው። ነገር ግን አሁን በቅርብ ሰዓት በረመዳን ውስጥ ኡምራ ሂዶ እንደነበረ ነው እየተነገረ ያለው። ከኡምራ መልስ በጠና በድንገት ነው የታመመው። ነገር ግን በስተ መጨረሻ አላህ ስብሃነወተዓላን ተገናኝቷል። እኛም የአላህ ነን ወደ እርሱም ተመላሽ ነን። ኢና ሊላሂ ወኢና ኢለይሂ ራጂኡን አላህ ከድንገተኛ አደጋ እኔንም እናንተንም ከድንገተኛ ሞት ይጠብቀን፣ ለማለት እወዳለሁ። ስብሐነላህ ትናንትና የነበረ ዛሬ የለም። በየትኛው ሰዓት ሞት ሊጎበኘን እንደሚችል አናውቅም። ስለዚህ ሁላችንም ለሞት ልንዘጋጅ ይገባል። ወላሂ ምን እንደምል አላውቅም። ሁላችሁም በኮመንት ዱአ እንድታደርጉለት በዚሁ አጋጣሚ መልእክቴን አስተላልፋለሁ። የተለያዩ ቪዲዮዎች አሉ፣ እነሱን በጋራ እንመልከት።

አያስቺ ለኝም ሲነኩ ያመኛል። ገና ለገና ሰለላሁ ዓለይሂ ወሰለም ይኖር ይሆን እንዴ? ካልጋ ከፍራሽ ስር ጎናችን ተኝቶ እሱ እየተነሳ እኛን አንቀላፍቶ ህይወት እየገታ ነገን የሚያስረፍድ በመኖር የሚስቅ በዕድሜ የሚቀልድ ይኖር ይሆን እንዴ? እንደ ሞት የከፋ ድንጋያን ተርሶ አፈር የሚደፋ ትናንት ያየነውን ዛሬ የሚያጠፋ ወዳጅ ካይና ርቆ አንገት የሚያስደፋ

ታዋቂው ወጣቱ ሙነሺድ ሙሐመድ ሰዒድ በድንገት ወደ አኼራ መሻገሩ ተሰማ። አላሁ ስብሓነሁ ወተዓላ ይዘንለትና ብዙዎቻችሁ ረሱሉን ዓለይሂ ሰላቱ ወሰላም በሚያወድሱ ነሺዳዎች የምታውቁት ይህ ለጋ ወጣት ሙሐመድ ሰዒድ በድንገት ባጋጠመው ህመም ወደ አኼራ መሄዱ ተሰምቷል። አላህ እንዲያዝንለት እንዲሁም ደግሞ ቀብሩን እንዲያሰፋለት ኸይረ ስራውን እንዲያበዛለት፣ ወንጀሉንም አላህ እንዲምርለት ዱዓ አድርጉለት። እንደነዚህ አይነት ድንገተኛ የሆኑ አስደንጋጭ ሞቶች ብዙዎች እንድንማርበት ለሞት እንድንዘጋጅ ስለሆነ የሚመጡት ትምህርት እንውሰድ። እዚህ ሚዲያ ላይ ሆነን እንደው ሞት የሌለ እስኪ መስል ድረስ እንደፈለግን የምንሆን ሰዎች፣ ይህ ለእኛ አስተማሪ ክስተት ነው። አላህ ሱብሓነሁ ወተዓላ ኻቲማችንን ያሳምርልን። ለወንድማችን መሐመድ ሰዒድም ምህረቱን ይለግሰው። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ